ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 21 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በአርሲ ሀገረ ስብከት ውስጥ ባሳለፍነው አንድ ሳምንት ብቻ ውስጥ በተፈጸሙ ተከታታይ የታጣቂዎች ጥቃት ሳቢያ 22 ንጹሃን ምዕመናን ስለመገደላቸው፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአምስት ቀናት የስራ ጉብኝት ትናንትና ማለዳ ወደ ካይሮ ስለማቅናታቸውና የኢትዮጵያ ወቅታዊ ጂኦፖለቲካዊ አቋምን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት የዜጎችን በህይወት የመኖር መብት እንዲያረጋግጥ ግጥ ስለመጠየቋና ቅዱስ ሲኖዶስ በተፈጸሙ አሰቃቂ ግድያ ላይ ያወጣው መግለጫን በተመለከተ ህወሀት በቀጣዮቹ ሳምንታት በወልቃይት በኩል ሰፊ ውጊያ ለመክፈት ዝግጅት እያጠናቀቀ ነው ስለመባሉ፣ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ባርሲ ሀገር ስብከት ውስጥ ባሳለፍነው አንድ ሳምንት ጊዜ ብቻ ውስጥ በተፈጸሙ ተከታታይ የታጣቂዎች ጥቃት ሳቢያ የ ሀያ ሁለት ምዕመናን ሕይወት ማለፉን እና ሌሎች በርካቶች ታግተው መወሰዳቸው ተሰማ። ይህ የጅምላ ግድያ ና መፈናቀል የአካባቢው የጸጥታ ሁኔታ አሳሳቢ ደረጃ ላይ መድረሱን በድጋሚ ያመለከተ ሲሆን፣ ነዋሪዎች አስቸኳይ ጣልቃ ገብነት እንዲደረግ ጥሪ አቅርበዋል። የማህበረ ቅዱሳን ብሮድካስት አገልግሎት ትናንት ጥቅምት 22 2018 ዓ ም ባወጣው መረጃ መሰረት በአንድ ሳምንት ልዩነት የተፈጸሙ እነዚህ ሶስት የታጣቂዎች ጥቃት በዋነኝነት በምስራቅ አርሲ ሀገረ ስብከት ወረዳዎች ላይ ያነጣጠሩ እንደነበሩም ተገልጿል። እጅግ በቅርቡ የተፈጸመው ጥቃት ጥቅምት 18 2018 ዓ.ም ለ19 አጥቢያ ከምሽቱ አራት ሰዓት አካባቢ በምስራቅ አርሲ ሀገረ ስብከት ቆንቆሌ ዋቤ ወረዳ ቀቀቅሳ ቀበሌ ደርሷል። የታጠቁ ኃይሎች በከፈቱት ተኩስ አምስት ምዕመናን ተገድለዋል። የሟቾች ማንነት በተመለከተ የወጡ መረጃዎች እንደሚያሳዩት ከተገደሉት መካከል የአንድ ቤተሰብ አባላት የሆኑት ሁለት ወንድማማቾች ና ሁለት እህትማማቾች ይገኛሉ ይገኙበታል ተብሏል። በተጨማሪም የአካባቢው ኦርቶዶክሳዊት እምነት ተከታይ የሆኑ አንድ ግለሰብ ከቤተሰብ አባላት ጋራ ህይወቱ ማለፉ ተረጋግጧል። ከነዚህ አሰቃቂ ድርጊቶች ባሻገር በቀቅሳ ቀበሌ የሚገኝ የእግዚአብሔር ሀብ ቤተ ክርስቲያን አገልጋይ በታጣቂዎች ታግተው መወሰዳቸው ተገልጿል። አሁንም ድረስ የት እንደደረሱ የታወቀ ነገር የለም። በአካባቢው የሚገኙ ምዕመናን ጥቃቱ ከቀን ወደ ቀን እየተባባሰ በመምጣቱ ምክንያት የድረሱልን ጥሪ በማሰማት ላይ ይገኛሉ። ሌላው ተከታታይ ግድያ ደግሞ ጥቅምት ራ8ት ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ በአርሴማ አጥቢያ አካባቢ ተፈጽሟል። የታጠቁ ኃይሎች በፈጸሙት አሰቃቂ ጥቃት ሶስት ምዕመናን የተገደሉ ሲሆን አራት ሌሎች ደግሞ ታፍነው ተወስደዋል። አስከፊው ነገር ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም ከታጋቾች መካከል መሆናቸው ነው። ታግተው የተወሰዱ ምዕመናን እስካሁን ያሉበት ሁኔታ ምንም አይነት መረጃ አለመኖሩ የቤተሰቦችን ስጋት አሳድጓል። የተገደሉት ሶስት ግለሰቦች ስርዓተ ተቀብራቸው ጥቅምት 2018-2018 ተፈጽሟል። ሶስተኛም እና በሳምንቱ ከተፈጸሙት ጥቃቶች ሁሉ እጅግ ከፍተኛውን የሰው ህይወት ያጠፋው ድርጊት በአርሲ ሀገረ ስብከት ጉና ወረዳ ኖኖጃዊ ቀበሌ የደረሰው ነው። በዕለተ ረቡዕ ጥቅምት 13-2018 ለ14 አጥቢያ ከሌሊቱ 6 ሰዓት አካባቢ የታጠቁ ኃይሎች 14 ምዕመናንን ከየቤታቸው አስወጥተው በአሰቃቂ ሁኔታ በከፈቱት ተኩስ ገድለዋቸዋል። ይህ የጅምላ ግድያ የአካባቢው ነዋሪዎች ከፍተኛ ድንጋጤ ውስጥ ከትቷል። የዚህ የጅምላ ግድያ ሰለባ ከሆኑት መካከል ስድስቱ ከመገደላቸው አንድ ቀን ቀደም ብሎ በታጣቂዎች ታፍነው የተወሰዱ እንደነበሩ መረጃዎች ያመለክታሉ። በአርሲ ሀገረ ስብከት ያለው የጸጥታ ቀውስ የአንድ ሳምንት ክስተት ብቻ አለመሆኑን ነዋሪዎች ይናገራሉ። ባለፉት ሁለት ዓመታት ማለትም ከመስከረም 2 2016 እስከ 2017 መጨረሻ ድረስ በተጠቀሱት ወረዳዎች ውስጥ ብቻ ከ115 በላይ ምእመናን ያለማቋረጥ መገደላቸውን የአካባቢው ነዋሪዎች ለብሮድካስት አገልግሎቱ አስረድተዋል። ከዚህም በተጨማሪ 27 ምእመናን አሁን ድረስ ታግተው ያሉበት እንደማይታወቅ ቤተሰቦቻቸውና ማህበረሰቡ ከፍተኛ ስቃይ ውስጥ እንደሚገኙ ተገልጿል። ይህ ተደጋጋሚ የፀጥታ ስጋት የአካባቢው ሃይማኖታዊና ማህበራዊ ህይወትን ሙሉ በሙሉ ሽባ አድርጎታል። በወረዳው ከሚገኙ ሰላሳ ሰባት አጥቢያ ቤተ ክርስቲያናት ውስጥ ከ16 በላይ የሚሆኑት ደጀ ሰላሙን ለመዝጋት ተገደዋል። ከነዚህ መካከል ሶስቱ ሙሉ በሙሉ በታጣቂዎች መዘራፋቸውንና ከባድ የንብረት ውድመት መድረሱ ተዘግቧል። በጉና ሸርካና ሆንቆሌ ዋቤ ወረዳዎች የሚኖሩ ምዕመናን የአካባቢው ማህበረሰብ እየደረሰ ያለውን የሰው ህይወት እልፈት የመግታት እና የንብረት ውድመትን በአፋጣኝ እልባት እንዲያገኝ በጽኑ እየጠየቁ ነው። ነዋሪዎች የመንግስትና የጸጥታ አስተዳደር ባለድርሻ አካላት ለችግሩ ልዩ ትኩረት በመስጠት የአካባቢውን ጸጥታ ሙሉ በሙሉ የማስከበርና የዜጎችን ህይወት የመጠበቅ ህገ መንግስታዊ ኃላፊነታቸውን እንዲወጡ አስቸኳይ ጥሪ አቅርበዋል። ህወሀት በቀጣዮቹ ሳምንታት በወልቃይት በኩል ሰፊ ውጊያ ለመክፈት ዝግጅት እያጠናቀቀ መሆኑን ከፍተኛ የሚኒሻና የዞን አመራሮች እየገለጹ ነው። ይህ መረጃ ቀደም ሲል ከአለም አቀፍ መገናኛ ብዙሀን ጭምር እንደተዘገበ በአካባቢው የጦርነት መባባስ ውጥረት ላይ አዲስ ስጋትን የደቀነ ሲሆን መንግስትና ህዝቡ ለጸጥታ ጉዳይ ትኩረት እንዲሰጡ ጥሪ ቀርቧል። ከፍተኛ የወልቃይት አስተዳደር አመራሮች ለጸጥታ ኃይሎች ባሰራጩት መረጃ መሰረት ህወሀት በህዳር ውስጥ አዲስ ጥቃት ለማስጀመር እቅድ ነድፏል ብለዋል። ከሻቢያ ወይም ከኤርትራ መንግስት ጋራ የቅርብ ቅድጅት በመፍጠር የሚፈጸም ሊሆን እንደሚችል የሚያመለክቱ መረጃዎች በመውጣት ላይ ናቸው። ውጥረቱ አዲስ ባይሆኑም የተለየ ጊዜ ገደብ መውጣቱ የጉዳዩን አሳሳቢነት ጨምሮታል። ዓለም አቀፉ ታዋቂ መጽሔት ዘኢኮኖሚስት ከሳምንት በፊት ባወጣው ዘገባ በአወዛጋቢው የወልቃየት ክልል አዲስ ውጊያ ሊቀሰቀስ የሚችልበት ከፍተኛ ስጋት መኖሩን አስጠንቅቆ ነበር። ይህ ዘገባ የአካባቢው አመራሮች አሁን ባወጡት መረጃ መረጋገጡ በድንበር አካባቢ ያለው ወታደራዊ እንቅስቃሴ የመጨረሻ ምዕራፍ ላይ መድረሱን ያመለክታል። በተጨማሪም በቅርብ ርቀት የምትገኘው ትልቅ የንግድና የወታደራዊ ጠቀሜታ ያላት የሆመራ ከተማ አካባቢ ለውጊያው መፈንዳት መቃረቡን የሚያሳዩ ወታደራዊ መረጃዎች በየዕለቱ እየወጡ መሆናቸው ግጭቱ ሰፋ ያለ ግንባር ሊይዝ እንደሚችል የሚያመለክቱ ናቸው። የወልቃይት ጠገዴ ዞን ሚሊሻ ጽፈት ቤት ኃላፊ የሆኑት አቶ ክብረ አብ በተለይም በማህበራዊ ገጻቸው ላይ ባሰፈሩት አጭር ግልጽ መልእክት ህወሀት ዝግጅትን ይፋ አድርገዋል። ኃላፊው በሰጡት መግለጫ የህወሃት ኃይሎች በህዳር ወር ወልቃይት ጠገዴን በኃይል ለመውረድ ዝግጅታቸውን ማጠናቀቃቸው መረጃ እንደደረሳቸው አረጋግጠዋል። አቶ አብርሃ የዚህን ጥቃት አደጋ አጽንኦት በመስጠት ህዝቡ የፖለቲካ ልዩነቶችን ትቶ በአንድነት እንዲቆም ጥብቅ ማሳሰቢያ ሰጥተዋል። ኃላፊው በመልእክታቸው ወያኔ በመጪው ወር ማለትም፣ በህዳር ወር ወልቃይት ጠገዴን በኃይል ለመውረድ ተዘጋጅቷል። የና አቶ ጌታቸው ረዳን የተፈናቃዮች አጀንዳ ትተን አሁን በአንድነት በመቆም መዘጋጀት አለብን። ለዳግም ባርነት የሚወርቅ ትውልድ የለም። እኛ አባቶቻችን ልጆች መሆን አለብን። የጀመርነውን ትግር ዳር ማድረስ አለብን በማለት መልእክታቸውን አስተላልፈዋል። ይህ መልእክት የቀድሞ የህወሀት ባለስልጣናት እንደ ጌታቸው ረዳ ያሉ ከዚህ ቀደም ሲያነሱት የነበረውን በተፈናቃዮች ርዕስ ዙሪያ የሚደረገውን የፖለቲካ ክርክር ወደ ጎን በመተው ለጸጥታ ጉዳይ ቅድሚያ እንዲሰጥ የሚጠይቅ አሳሳቢ ጥሪ ነው። ለዚህ መጠነ ሰፊ ጥቃት ሊሰማራ የሚችል ተብሎ የተጠቀሰው የህወሀት ወታደራዊ ክፍል አርሚ ሰባ እንደሆነ መረጃዎች ያመለክታሉ። ይህ ኃይል በኮሎኔል ሙዘይን እንደሚመራ የተገለጸ ሲሆን ወታደራዊ ዝግጅቱን በተመለከተ ባሳለፍነው ሳምንት ይህ አርሚ ልዩ ስልጠና የወሰደ የኮማንዶ ኃይል በሸረሪና ማስመረቁ ተዘግቦ ነበረ። የልዩ ኮማንዶ ኃይሎች ወደ ግንባር መላክ የጥቃቱን አሳሳቢነትና ህወሀት ሊያገኝ የፈለገውን ወታደራዊ የበላይነት የሚያሳይ ነው። በአጠቃላይ የወልቃየት ግንባር በህዳር ወር አዲስ የጦርነት ማዕከል የመሆኑ እድሉ ከፍተኛ መሆኑን የአካባቢው አመራሮችና ወታደራዊ መረጃዎች እያመለክቱ ነው። የፌዴራል መንግስትና የክልሉ አስተዳደር ለዚህ አዲስ የጸጥታ አደጋ ምላሽ ለመስጠት ምን አይነት እርምጃ እየወሰዱ እንደሆነ በቀጣይ የሚታይ ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ አቻቸው ፕሬዝዳንት አብዱል ፈታ አልሲሲ ግብዣ መሰረት ለአምስት ቀናት የሥራ ጉብኝት ትላንትና ማለዳ ወደ ካይሮ ማቅናታቸውን የአስመራ መንግስት መገናኛ ብዙኃን ባወጡት መግለጫ አስታውቀዋል። ይህ ከፍተኛ ደረጃ ያለው ዲፕሎማሲያዊ እንቅስቃሴ በቀይ ባህር አካባቢና በአፍሪካ ቀንድ ቀጠና ውስጥ እየተለዋወጡ ባሉ ጂኦፖለቲካዊ ሁኔታዎች መሀል በአስመራና በካይሮ መካከል ያለውን ጥልቅና ስትራቴጂካዊ ግንኙነት ማጠናከር ያለመ እንደሆነ ተመላክቷል። የኤርትራው የማስታወቂያ ሚኒስቴር የማነ ገብ ክብረ መስቀል እንዳመለከቱት ሁለቱ መሪዎች በቆይታቸው በሁለትዮሽ ግንኙነት ማጠናከሪያ፣ በክልላዊ የጸጥታ ጉዳዮች እንዲሁም በዓለም አቀፍ የጋራ ጥቅሞች ላይ ሰፊ ምክክር ያደርጋሉ ብለዋል። በቅርቡ ግብጽ ኤርትራና ሶማሊያን ያካተተ የሶስትዮሽ ትብብር ማዕቀፍ ተጀምሮ እንደነበረ የሚታወስ ሲሆን ይህም በተለይ በቀይ ባህር አካባቢ ባሉ የጸጥታ ጉዳዮች ላይ የጋራ አቋም ለመያዝ ያለመ ነበረ። በውይይቱ ፕሬዚዳንት አልሲሲ ለፕሬዚዳንት ኢሳያስ አፈወርቂ ጠንካራ ማረጋገጫ መስጠታቸው የግብጽ ፕሬዚዳንታዊ ጽህፈት ቤት በሰጠው መግለጫ አስታውቋል። አልሲሲ ለሉዓላዊነታችሁንና ለግዛታችሁ አንድነት ድጋፍ ለማድረግ ቁርጠኛ ነን በማለት የካይሮን የማይናወጥ ድጋፍ አጽንዖት ሰጥተዋል። ይህ ጉብኝት የሚካሄደው ኢትዮጵያ ቀጥተኛ የባህር በር የማግኘት ብሔራዊ ጉዳይ መሆኑን ከፍተኛ መሪዎቿ እየገለጹ ባሉበት ወሳኝ ወቅት ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በፓርላማ ቀርበው ባደረጉት ንግግር ኢትዮጵያ ወደብ አልባ መሆኗ በህጋዊ ውሳኔ የተረጋገጠ አለመሆኑን መሆኑን በመግለጽ ወደብ የማግኘቱ ጉዳይ የመኖር ጥያቄ ተደርጎ መወሰድ እንዳለበት አጽንኦት ሰጥተዋል። ከዚህ በፊት ከፕሬዝዳንት ሳያስ ጋራ በግል የተወያዩበት ጉዳይ እንደሆነም የኤርትራ ባለስልጣናትም የኢትዮጵያን አቋም ያውቃሉ ብለው መናገራቸው ይታወሳል። በሌላ በኩል የግብጹ መሪ ፕሬዝዳንት አልሲሲ የሉዓላዊነት እና የግዛት አንድነትን በተመለከተ ለኤርትራ የሰጡትን አጽንኦት ከዚህ ቀደምም ለሶማሊያ በተመሳሳይ የሰጡት ድጋፍ ያስታውሳል። ሶማሊያ ከኢትዮጵያ ጋር አለመግባባት ውስጥ በነበረችበት ወቅት አልሲሲ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን በማንኛውም መንገድ ማለታቸውን ግብጽ በጂኦፖለቲካዊ ተቀናቃኛቸው በኢትዮጵያ ዙሪያ የሚከተሉትን የዲፕሎማሲያዊ አካሄድ በግልጽ አመላክ ተመላካች ተደርጎ ይወሰዳል። የፖለቲካ ተንታኞች እንደሚሉት ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ከኢትዮጵያ ጋራ ያላት ውዝግብ በመቀጠሉ በአፍሪካ ቀንድ ውስጥ የኢትዮጵያን አቋም የሚያዳክሙ ወይንም የሚከራከሩ ኃይሎችና አንጃዎችን ለመጠቀም ስትራቴጂካዊ ፍላጎት እንዳላት በተደጋጋሚ ታይቷል። የኤርትራና የግብጽ ግንኙነት መጠናከር እንዲሁም የሶማሊያ መሪዎች ወደ ግብጽ ደጋግመው መመላለስ ኢትዮጵያ ከሶማሊላንድ ጋራ በባህር በር ዙሪያ የመግባቢያ ሰነድ መፈረሟን ተከትሎ የተፈጠረ ቀጠናዊ ውጥረት ነው ነበረ። በዚህ ረገድ የኤርትራው ፕሬዝዳንት ጉብኝት ኢትዮጵያ ወደብ የማግኘት ፍላጎቷ በይፋ ብሔራዊ አጀንዳ ካደረገች በኋላ በቀይ ባህር ዙሪያ ባሉ ሀገራት መካከል ያለው ዲፕሎማሲያዊ የኃይል አሰላለፍ መጠናከሩን ያሳያል። የኢትዮጵያ ጎረቤት አገራት ከኢትዮጵያ ጋራ የሚያጋጥሟቸውን ማናቸውም አይነት አለመግባባቶች ግብጽ በዲፕሎማሲያዊና በወታደራዊ ድጋፍ ያላትን ዝግጁነት በቅርብ ጊዜ በተደጋጋሚ አሳይታለች። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ የባህር የነበረ ጥያቄ ጋራ በተያያዘ የተሰጡ አስተያየቶችን አስመልክተው ሲናገሩ አሁን ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መሪ በማክበር ላይ የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይንም ብዙ ህዝብ ብዛት ስላለው የአንድን ሀገር ግዛት ወይንም ሀብት የመጠቀም መብት የለውም የሚል መልእክት ማስተላለፋቸው የቀጠናው ውጥረት በግልጽ እየተንጸባረቀ መሆኑን ያመለክታል። የቀይ ባህርን ደህንነት መረጋገጥ ለማረጋገጥ ያለመው የካይሮ ስብሰባ በአፍሪካ ቀንድ እና በቀይ ባህር ቀጠና ውስጥ ያሉ የጂኦፖለቲካዊ ተግዳሮቶችና አሰላለፎች ተለዋዋጭነትን ማሳያ ነው። በቅርቡ የኢትዮጵያ ጠቅላይ ሚኒስትር የባህር በር ጥያቄ ማጦፋቸው ቀጠናዊ ውጥረቱ ይበልጥ እንዲጠነክር አድርጎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸሙ ጥቃቶችን አስመልክቶ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠየቀ። በምስራቅ አርሲ ዞን ጉና መርቂ በሸርካና በሆንቆሊ ዋቢ ወረዳዎች ውስጥ በሚገኙ የቤተ ክርስቲያኖቱ እምነት ተከታዮች ላይ ማንነታቸው ባልታወቁ ጣጣቂዎች በተፈጸመው ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 2218 ባወጣው መግለጫ ላይ አመላክቷል። ሲኖዶሱ በመግለጫው ጥቅምት 14 ሌሊት በጉናና መርቂ ወረዳዎች 17 የእምነቱ ተከታዮች ጥቅምት 17 ደግሞ በሸርካ ወረዳ ሶስት እንዲሁም ጥቅምት 18 ሌሊት በሆንቆሌ ዋቢ ወረዳ አምስት የእምነት ተከታዮች በደምሩ 25 ኦርቶዶክሳዊያን አገራችን እና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከእለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህንን አስመልክቶ ከምስራቅ አርሲ ሀገረ ሰብ ከተላከው ሪፖርት የተመለከተው በ በከባድና ጥልቅ የሐዘን ስሜት ውስጥ መሆኑን ገልጿል። በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ ድርጊት በተደጋጋሚ ሲፈጸም መቆየቱ የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሀፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ብሏል። በእምነቱ ተከታዮች ላይ የተፈጸመው ግድያ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚያጠፋ ክብረ ነክና ሊወገዝ የሚገባው ይህ ስነ ምግባራዊ ድርጊት ነው ሲል ጠርቶታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ በማውገዝ ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህንን ኢሰባዊ ድርጊት እንዲያወግዙና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያከብሩም ጥሪ አቅርበዋል። አክሎም መንግስት ይህንን ድርጊት የፈጸሙ ግለሰቦችን ለህግ በማቅረብ የህግ የበላይነትን እንዲያስከብርና በቀጣይም ተመሳሳይ ድርጊት እንዳይደገም የህግ አካላት የህግ ከለላ በመስጠት ኃላፊነቱን እንዲወጣ አሳስቧል። ይህንን የቤተ ክርስቲያኗን ቋሚ ሲኖዶስ መግለጫ ተከትሎ የኢትዮጵያ የሃይማኖት ጉባኤ መንግስት የዜጎችን ሰላም በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት እንዳለበት በመጥቀስ እርምጃ እንዲወሰድም ጠይቋል። ጉባኤው ይህንን በእምነቱ ተከታዮች ላይ የሚፈጸም ጥቃት ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊው ህግ የማስከበር ስራ እንዲሰራ ጥሪ አቅርበዋል። ቢቢሲ ያነጋገራቸው የተጎጂ ቤተሰብ አባላት እና የቤተ ክርስቲያን ኃላፊዎች ጥቃቱ የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል የሚል እምነት አላቸው። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውም ለዚህ በማሳያነት ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ባለስልጣናት ጥቃቱ በወረዳው በተፈጸመበት አካባቢ ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍ ከፍተኛ የቤተ ክርስቲያን የስራ ኃላፊ ለቢቢሲ ተናግሯል። የሆንቆሌ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ረቡ ዕለት በወረዳው ስለተፈጸመው ጥቃት ከቢቢሲ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን በማለት መልሰዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሀሰት ነው ሲሉ ተፈጽመዋል የተባሉ ግድያዎችን አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ ሐሙስ ምሽት ባወጣው መግለጫ በአርሲ ዞን ጥቅምት ወር ብቻ ከ25 ሰዎች በላይ መገደላቸውን አስታውቋል። ውድ አድማጭ ተመልካቾቻችን ለዛሬ አሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።